ቤተሰብ እስኪ ኮመንቱን እናንብበው። ሰላም እንኳን እንደናመጣሽ ጥሩ ነው። በነካጅሽ የሚያወፍር ነገር ፈልጊልን ይላለ። ይህም በርገር ይላችሁ መጣው። በርገር በባለፈው በሰራውት ቪዲዮ ላይ ሸንቀጥ ሸንቀጥ ቀጥ የሚያደርግ ነገር፣ ለቦርጭ በአጠቃላይ ክብደታችሁን ለመቀነስ ለምትፈልጉ አሪፍ ነው ብዬ በሰራውት ቪዲዮ የተኮመተልኝ ኮመንት ነው ማለት ነው። ስለዚህ እኔ ደግሞ ለምን በርገር ይላችሁ አልመጣም ብዬ በርገር ይላችሁ መጥቻለሁ። እንደምትሉ ተስፋ አድርጋለሁ። እስከ መጨረሻው ድረስ ተከታተሉኝ። በመጀመሪያ መጥበሻዬ ላይ ትንሽ ዘይት አድርጌ መጥበሻዬን አሞቅኩት ወይንም አካልኩትን። ከዛም በኋላ የተዘጋጀውን ተዘጋጅቶ የተቀመጠውን ስጋዬን አድርጌ ወደ መጥበሻዬ ላይ መጥበስ ጀመርኩኝ ማለት ነው በባለፈው ቪዲዮ ላይ ሸንቀጥ ሸንቀጥ ቀጥ እንበል ብዬ በሰራሁት ቪዲዮ ላይ ብዙ ሰው ለምሳሌ ጣፋጭ ነገር አትጠቀሙ ምናምን ስል ነበር። እና እውነት ለመናገር ጣፋጭ ነገር ያወፍራል፣ ግን እኔ ጣፋጭ ነገር እመገባለሁኝ እጠቀማለሁ፣ ግን አልወፍርም ያሉም አሉ። እና ተፈጥሯችሁ ነው እናንተ እናንተ ተፈጥሯችሁ ነው። እኛ እኛ ያለን አይደል እንዴ ውሃ ጠጥተን ምንድበለበን? ውሃ ጠጥተን ማለት ነው የምር በቀላሉ የምንወፈር እንዳለ ነው እንጂ በቀላሉ ደግሞ የማይወፍሩ ሰዎች አሉ። የምር ምንም ያክል የሚያወፍር ነገር ቢመገቡ ምናምን አይወፍሩ፣ ተፈጥሯቸው ነው። እኛም ደግሞ ብዙ ተመግበን አይደለም ወፍራሞች የምንወፍረው ማለት ነው። የምር ተመግበን ምናምን አይደለም፣ በቃ ተፈጥሯችን ነው። የሆነ ድንቡሽ ቡሽ በሉ ብሎ ሲፈጥረን ነው ስለዚህ ለማንኛውም መቀነስ የምትፈልጉ ግን ቀጥሎ ሺ ቪዲዮችን ተከታተሉ። በቀጣይም ሌላ ውፍረታችሁን ለመቀነስ የሚያግዝ ነገር እሰራላችኋለሁ። የዛሬው ግን ክብደት ለመጨመር የምትፈልጉ እንዲሁም ደግሞ በርገር ሲያምራችሁ በቀላሉ ቤት ውስጥ እንዴት እንደምትመገቡ ነው ማሳያችሁ ማለት ነው። ምክንያቱም አንዳንዴ ብንመገበው ችግር የለውም፣ ግን ተደጋጋሚ ክብደት የሚጨምር ነገር ስንመገብ ነው የምንወፍረው። በጣም ነው። አንዳንዴ አራርቀን ከሆነ እኮ ችግር የለውም። ገንቢ ነገርና ያስፈልጋል እኮ ጉድ እኮ ነው። እና ለማንኛውም ወደ አጠባበሳችን ሄድ እየጠበስን እንገኛለን። አሁን በደንብ ውስጡ ድረስ እንዲበስል ቀስ እያደረግን ስጋው ማብሰል አለብን ማለት ነው። ላይክ እንዳትረሱ ሰወዳችሁ፣ ልጆችዬ ላይክ አርጉ፣ ሰብስክራይብ አርጉ፣ ለቤቱ አዲስ የሆናችሁ። ስለዚህ እንቀጥላለን ማለት ነው። ረኩዬ ስለነበር እኔ በነገራችን ላይ ፈጠን ፈጠን እያልኩ እሰራ ነበረ። አጠር እንዲልልኝ ስለፈለኩኝ ቪዲዮን ማስረዘም አልፈለኩኝም። ጎን ላይ ደግሞ እዚሁ እዚሁ እጅ በጅ ደግሞ ድንች ያው አብሮ ስላሚ ድንች ጠበስ ጠበስ አድርጊያለሁ። እጅ በጅ ነው፣ ሌላ ፕሮሰስ አለ አልገባሁኝም ማለት ነው። ስጋችንም ደግመን እንደዚህ በደንብ እንትን ቢበስል እያደረኩት እኛ እገኛለሁ ከዛን ስጋው ይበቃዋል አወጣዋለሁኝ። እዚሁ ላይ ደግሞ መልሼ ሽንኩርት ትንሽ ጠበስ ጠበስ አደርጋለሁ። ጥሬውን ከመጠቀም ትንሽ በሰል ያለው ሲሆን ሞር አሪፍ ነው ማለት ነው እስ ስትበሉትም ይመቻል። ጥሬው ሲሆን ግን አይመችም። ጥሬውንም መጠቀም ትችላላችሁ ከፈለጋችሁ እናንተ ማለት ነው። ለዚህ ትንሽ በሰል ማድረግ ስለፈለኩኝ እዚሁ መጠሻ ላይ ቀጥዬ ጠበስ ጠበስ አደርጋለሁ ማለት ነው።

በመቀጠል ወደ ዳቦችን እናቀርባለን ማለት ነው። የበርገር ዳቦችን አምጥተን እናዘጋጃለን ለማቅረብ ማለት ነው። ቀለል ያለ ነው። ብዙ ግብዓቶችን አልተጠቀምኩኝም። የተወሰኑ ግብዓቶች ብቻ ተጠቅሜን ኔ የሰራሁት እንደምትወዱት ደግሞ ተስፋ አድርጋለሁ። ቲማቲምና የሰላጣ ቅጠል እዚህ ጋ አለኝ። እዛ ዳቦ ይንቆርሳለሁ ከዛ እናንተ መጠቀም የምትፈልጉትን ነገር የምትወዱትን ነገር እዚህ ጋር መቀባት ትችላላችሁ። ያላችሁን ነገር የምትወዱትን ነገር ያው እዚህ ጋር በርገር ላይ ብዙ ነገር መቀባት ስለሚቻል ያላችሁን ነገር ተጠቀሙ። እኔ ካቻፕ ነው የተጠቀምኩት። ካቻፓችንን እንደዚህ ከቀባን በኋላ እንደዚህ በደንብ አርገን ከቀባን በኋላ ከፈለጋችሁ እዛኛው ላይም ከላይም መቀባት ትችላላችሁ። ሌላ ነገር መልሳችሁን ካቻፕ መቀባት ትችላላችሁ። ብቻ እንደፈለጋችሁ እናንተ ደስ ያላችሁ ነገር ተጠቀሙ። ብቻ ዞሮ ዞሮ ግን ቀለል ያለ ነገር እንደዚህ መመገብ ትችላላችሁ ማለት ነው። ይጣፍጣል፣ ቆንጆም ነው፣ ቀላልም ነው ማለት ነው። በቀላሉ ቤት ውስጥ በርገር መብላት ትችላላችሁ። ከምትገዙ እንደዚህ ቀላል ነገር ቤት ብትሰሩ ይሻላል ማለት ገዝታችሁ ከምትመገቡ ማለት ነው ከዛን ቲማቲማችን እናደርጋለን ከዛን የሰላጣ ቅጠላችን እናደርጋለን ከዛም በኋላ እዚህ ጋር የረሳሁት ነገር ሽንኩርቱን ከሰላጣው ላይ ቀጥ እየነበር ማድረግ የነበረብኝ ግን ካሜራ ላይ አልገባልኝም ረስቸዋለውኝ ከሰላጣው ላይ የጠበሳችሁት ሽንኩርት አድርጉት ከዛ እንዳባችሁ መልሳችሁ ትቀርናላችሁ ከዚ ያለ ሁለት እንደዚህ ትቆርሱታላችሁ ያሚ አያምርም አያቷ እንት ቆንጆ በርገር እንደሰራ እንዴት ደስ እንደሚል በጣም ነው የሚጣፍጠው። እንደምትወዱት ተስፋ አድርጋለሁኝ። ጎን ላይ ደግሞ የጠባበስናትን ድንቻችን እናድርጋለን። ከዛን ካቻባችን እናደርጋለን። በቃ በርገር ሰራን በርገር በላን ይባላል ማለት ነው። በቀላሉ በርገርን በዚህ መልኩ ሰርተን መብላት እንችላለን። ከምን ገዛ ማለት ነው። እንደምትወዱት ተስፋ አድርጋለሁ። ውዶች፣ የፍቅሮች የኔ ውዶች ላይክ፣ ሰብስክራይብ አድርጉልኝ በቀጣይ ደግሞ ሸንቀጥ ሸንቀጥቀጥ ማለት ለምትፈልጉ አለው።